ሲውቅ ሲሞላሽ፣ ደሞዜን ስጠኝ ስትዩ ምንድን ነው ያለሽ? አልሰጥም አለ አልሰጥም። የማይሰጥበት ምክንያቱ ምንድን ነው? ምክንያቱ የሆነች ልጅ ማለት ነው፣ ሱማ መጥቀስ ሳትፈልግም፣ ሀበሻ ናት። ከዛ የወንድሙ ሰራተኛ ናት። ከዛ ሁለት ልጆች ማለት ነው፣ ሁለት መንትያ ልጆች ወልዳ ጣለቻቸው ገንዳው ላይ ማለት ነው።

በወንድማማች ወንድማማቾች የምንሰራውን ና እሷ እሺ የሆንሽውን ነገር እኔ ስሜ ነፊሳ ማለት ነው እኔ እኔ ሳውዲ ከመጣሁ አስራ ሁለት አመት ሆኖኛል። ከአስራ ሁለት አመቱ አራት አመት ሰርቼ ተመልሼ ሄጄ ከዛ ተመለስኩት ማለት ነው። አስራ ሁለት አመት የሰራሽው አሁን ያለሽበት ቤት ነው? ሌላ ቤት፣ እዚሁ ቤት ነው። አስራ ሁለት አመት ሰሪ አራት አመት ከሰራ የሰራሽበትን ግን ይከፍሉሽ ነበር? ይከፍሉ የነበር ከዛ ወደ ሀገር ሄድሽ። ሰጠኝ አይሰጠኝም፣ እንትን ይላል ይማጥታል፣ ማለት ነው። ይማታስ? እንዴት ነው የሚመታሽ? ዝም ብሎ በጥፊ ነው የሚመታሽ ወይ በዱላ ነው የሚመታሽ? እንዴት ነው የሚመታሽ? በጥፊ የሚማታለን በጥፊ የሚማታለን። እንደገና ደግሞ የሃይላንድ ውሃ ማለት ነው በር ቀዝቃዛ ወዳ ደለ እሱን ሃይላንዱን ከፍቶ ውሃውን ይረጨዋል እኔ ላይ ማለት ነው። እንደዛ ነው የሚያደርገው ማለት ነው። ገንዘብ እንዳልጠይቅ ነው ያደረገኝ ማለት ገንዘብ አልጠይቅ ነው እነሱ እሱ የትም ቦታ ስለሄዱ ደግሞ እኔም ደሩ ቁልፍ አድርጎበት ነው የሚሄዱት ማለት ነው። ሲቆልፉብሽ፣ እንዴት ነው? የት ነው ክፍልሽ ነው የሚቆልፉብሽ? ወይ ቤቱን በር ነው ዋናው መግቢያው ነው የሚቆልፉ? የውጭን በር ይዘጉታል ማለት ነው። የውጭን በር ነው የሚቆልፉት ማለት ነው። እና አሁን አንቺ ሰውየው እንዴት ነው የሚመታሽ ቦታ ላይ ጉዳት ያደርስብሻል ሲመታሽ ቅድም የሆነ ቪዲዮ ልከሽልኝ ነበር ጆሮች ላይ እንደዚህ የተቆረጠ ነገር አለው እሱ እንዴት ነው ሊሆን የቻለው በቃ በጣም በቃ በጣም የመጣሽ ጣበርቶ አንዳንድ ለብረት ብረት አለን ነው በእሷ ማለት ነው፣ በእሷ ነው የተመጣው ማለት ነው። ሲመታሽ ያኔ ጆሮሽ እንደዚህ ተቆረጠ፣ ከዛ ጆሮሽ ደማ፣ ከዛ ሆስፒታል ወሰደች። አታልቅሽ፣ አታልቅሽ፣ አይዞሽ። ኦኬ፣ እና አሁን ከዛ ከሀገር ቤት ከተመለስሽ ከአራት አመት በኋላ ልክ ወር ሲውቅ ሲሞላሽ ደግሞ ደሞዜን ስጠኝ ስትዪው ምንድን ነው ያለሽ? አልሰጥም። የማይሰጥበት ምክንያቱ ምንድን ነው? ምክንያቱ የሆነች ልጅ ማለት ነው፣ ሱማ መጥቀስ አልፈልግም ሀበሻ ናት። ከዛ የወንድሙ ሰራተኛ ናት። ከዛ ሁለት ልጆች ማለት ነው ሁለት መንትያ ልጆች ወልዳ ጣለቻቸው ገንዳው ላይ ማለት ነው። ልጅቷ ሀበሻ ሀበሻ ልጅ አላቅም አላቅም። እኔ ከማንኛውም እሷም ሰራተኛ ናት፣ እሷም ሰራተኛ ናት። እሷም ሰራተኛ ሆና ልጆቹን ከወለደች በኋላ ላይ ግን ደውጋ ጣለቻቸውን። ይሄንን ነው የሷ ከዛ ያንን ፖሊሶች መጥተው እነሷን የሚያዙ ልጆቹን የማነሱ ከዛ በኋላ ላይ በቃ እናንተ ውሾች እያለ ነው የሚሳደበው ማለት ነው። ለእኔ ገንዘብ ሊሰጥ ቀርቶ የሁሉ ምሽክል ይመጣ በዛች ነው ያችኛው እርጉዝ ነበረች። በዛችኛችልት ነው የነገር ነገር የመጣ ማለት ነው። ከዛ እናንተ ውሾች ናችሁ ይላል ማለት ነው። እሱ ማለት አንድ ሰው ባጠፋ ሁሉም ሰው ያጠፋል ማለት አይደለም። አንቺ እኮ ከለሱ ከዚህ በፊት አራት አመት ስታገለግ ነበር። ያቀሻል አይደል? እንዲ አራት አመት ሙሉ ሰርተሻል። ልብሱን ስትወክሺ፣ ምግብ ስሰሪ፣ ልጆቹን ስታጥቢ፣ ቤት ስታጸጂ አራት አመት ሙሉ አገልግለሻል። አሁን ያቺኛው በጠፋችሁ ወንድ ቤት የምሰራው ሀበሻው በጠፋችሁ አንቺንም ወንጀለኛ አደረገች ማለት ነው። በሷ የተነሳ ያው ገንዘብን ያከላከላኝ ማለት ነው። በቃ እናንተ ውሾች ናቸው ይላል። ልጃቸውን የትን የምትጥሩ ይላል ብዙ ነገር ነው የሚናገረው፣ ግን እኔ ሰምቼ ነው የማሳልፈው ማለት ነው። ሙኒራ ከዛ ግን ጨሙ። ከዛ ጊዜ ይሄ እሷ እሷ ያን ያረገዘችው አሁን ከስምንት አመት በፊት ነበር። እሷ በፊት ነው። ከዛ እሷ እሷን አባረሯት። ፖሊስ ያዛት። ምን ምን አለች? ፖሊስ ይዘውታል። እሷ ነው አንቺ ስምንት አመት ሙሉ እንዴት ነው? የሁል ጊዜ ኤምባሲ ለመደወል ሞክረሻል? ስልክ አይሰጠኝም እኮ ያውም እኮ ስልክ የኔ አይደለም። ስልክ አይሰጠኝም፣ ከማንም ጋር ማውራት ማድረግ አለ፣ አንትን አያገናኝኝም ከማንም አሁን። እሺ አሁን ይህን ስልክ እንዴት ልታገኘች አልሽ? ሶስት ቤት ነው የሚያሰራ ሰውየው፣ እዛው ሶስት ቤት አለው እዛው አይደል? ዛቤ ሶስት ነው ቤት ያለው አካባቢው ማለት ነው። ሶስት ነው የምንሰራው። ለማንኛውም የአንቺን ጉዳይ ለሚገባው አካል አስተላልፈናል። ሚከተለው ማክሰኞ ብለዋል። እንሻላ ብርሽንም ስምንት ዓመት የለፋሽበትን በርንም ትቀበዋለሽ። ስምንት ዓመ እኔ ቅድም የጠየኩሽን ጥያቄ ሀገርሽ ላይ ምንሰር ተሻለ ያልኩሽ፣ እንሻላ ብርሽን ተቀብለሽ ስምንት ዓመት የለፋሽበትን? ያው ሞቤ ባለፈው እንደዚህ ጠይቀኸኝ ነበረ። የሁሉ ጊዜ ሰርተሽ ብርሽ የምናረግሽ አሁን ብሬን ተቀብዬ ይህን ላረግበት አስቤያለሁ። ትኛለሽ በአላህ ፈቃድ። ግን እንሻላህ ተሳግቶ አገር ገብተሽ ምናምን እንዳትረሽን ያው ቤተሰብ ነው፣ ችግር የለም ብቻ ይሳካልኝ እንጂ። እንደዚህ እየመጣሽም ታጫዎችናለሽ። ደግሞ አንቺ ሁለተኛ እንደዚህ ሲከፋሽ እኔ ምን አልሽኝ ሙቤ እኔ እኔ የራበኝ የሰው ብር አይደለም፣ የራበኝ የሰው ናፍቆት ነው አልሽ። መቼም ሀበሻ የለም ከብዙ ሀበሻ ጋር አትገኛኝም፣ ግን እኛ አለ አብሽር። እኔ ያለው ወንድምሽ እዚህ ጋር እህቶችሽ አሉ እነ ቲጂ ሁሉ፣ ከታች ጓደኛሽ አለች። እንግዲህ ኮሜንት ጽፋ፣ እኔ የሰራሁት ቪዲዮ ላይ ኮሜንት ጽፋ እባክህን ሙቤ 12 ዓመት ሙሉ 18 ስንት ዓመት ሙሉ እዛ ቤት የምትሰቃይ ልጅ አለች፣ እንደዚህ ደሞዟን ያላገኘች እንደዚህ ብላ ለኔ ነገራ ወደዚህ ያመጣችው፣ በጣም ጥሩ መልካም መልካም። ብቸኝነት እንዳይሰማሽ እሺ። ነገ ደግሞ እንሻላ ሀገርሽ በሰላም ገብተሽ ጥሩ ባል አግብተሽ ስትወጪ ወጣ ሲገባ ዞች ነፊሳ ግንባርሽን እየሳመ ከእሱ ደግሞ እንሻላ ጥሩ ጥሩ ልጅ ወልደች ደስተኛ ኖረሽ ጥሩን ያለሽ። ሁሉም የጊዜው ጉዳይ ማያልፍ ነገር የለም። እሺ፣ እዚች ምድር ላይ የሰው ልጅ ይፈተናል። አይዞሽ፣ እንሻላ እሱ ደግሞ እንግዲህ በተለያየ ነገር ነው፣ በሀይላንድን በበረዶን ብዙ ነገር እየደበደበች ነው። ሰውነትሽ ላይ እጅሽ ላይ ብዙ ነገር ቅጣት አድርሶብሻል። የህዝብ ግለሰብ እንሻላ አላህ ደግሞ በመት በአንቺ በመት እጁን በዘረዘረው ቁጥር እንሻላ ልክ እንደዛው ደግሞ ዋጋውን አላህ ይስጠው። እሺ መቼም እንግዲህ ሰው ሰው በመሆኑ መከበር አለበት። ዛሬ ግን አንቺ ማንም የላትም ብሎ ነው እንደዚህ የሚያደረገች። ግን አብሽር፣ እኛም አለን ከጎንሽ ነን። ስለሚገባው አካል እያዩን ነው እኔ አሁን ደግሜ የጠየኩሽ ስለሚከታተሉን ስለሚሰሙ ነው እሺ እኔ አንቺ ላስጨንቀሽ ፈልጌ አይደለም አይዞሽ ገባሽ ያለሽን ችግርሽ እንዲሰሙ ስለምፈልግ ነው ብዙ ሰዎች ኦኬ ይከታተሉን ሰዎች ስላሉ ገባሽ እንደ ሌሎች እህቶቻችን እዚህ ጋር መጥቶ ጉዳያቸውን ችግራቸውን ሲናገሩ ወዲያው ነገራቸው ቶሎ ይካሄድላቸው አንቺም እንደዛ ቶሎ እንዲያልቅልሽ ብዬ ነው እሺ አብሽር ያ አትጨነቂ ማያልፍ ነገር የለም በጣም፣ በጣም ግን ያኔ ለምንድነው የተሰደሽው? ከቤተሰቦች ጋር ነበርሽ? እኔ ከልጅነት እስከውቀት ያለሁት በሰው ቤት ነው እንጂ ቤተሰብ አላሳደገኝ እንዴት በሰው ቤት ማለት? በቃ ገና በህፃነት ያጀምሬ ነው እኔ። የሰው ቤት ማለት አያቶቼ። ከአያቶቼ ደግሞ ትምህርት እየተማርኩ ነበረ። ትምህርቴን አቋርጬ ከክፍለ ሀገር አዲስ አበባ ገባው። አዲስ አበባ ሁለት አመት ሰራው ማለት ነው። እሺ ከዛ አዲስ አበባ ሁለት አመት ሰርቼ የምሰራባት ሴትዮ መልክሲ ነበረች። ከዛ እኔ ጋር ከምትሰሪ አረብ ሀገር ሄደሽ ሁሉንም ነገር እኔ አስተካክልልሽና ሂደሽ ሄደሽ ስሪ አለችኝ። ከዛ ከተቻለ አልኳት። የእሷ ልጆች ደግሞ የሚኖሩት ውጭ ሀገር ነው፣ በጀርመን ማለት ነው የሚኖሩ ልጆቹ አለዋት። ከዛ ሁሉንም ነገር የእሷ ልጆች አስጀመሩልኝ ማለት ነው። ሁሉንም ነገር ያስጀመሩልኝ የእሷ ልጆች ናቸው፣ የመለክሲዋ ልጆች ማለት ነው። ከዛ ተመልሼም ሲሄድ ያላገኘኋትም እንደሞተች ነው እንትን ያሉኝ ልጆቿ። ያው ቁጥራቸው የለኝም የሚያ ልጆቿ፣ እንጂ የእሷ ልጆች ናቸው ያላገኝ ማለት ነው። ድንገት ሊያዩሽም ይችላሉ አይታወቅም። እንሻላ ኢንሻላህ ወይ ላይ ያይሽ ይችላል ነው። እና ከዛ ጊዜ ጀምሮ አረብ ሀገር ነው ያለሽው። እና አረብ ሀገርም ሆነሽ የሁሉ ጊዜ ስትኖሪ የትዳርም ጥያቄ አልመጣልሽም። ሀሳብ የለኝም አሁን ኢንሻላህ፣ አላህ እንደ ጥሩ ባል ይዘውጅሻል። እሺ አብሽር፣ ሀገርሽ ላይ ገብተሽ በሰላም ከ ትዳር ልጆች ይዘሽ እንሻአላ በሰላም ትኖሪያለሽ። ብዙ ለፍተሻል፣ ደክመሻል። የሁሉ እድሜሽን ሁሉ ሰው ቤት ውስጥ እየኖርሽ ነገ ደግሞ በቤትሽ እንሻአላ አኩርቶ አንቺን ራስሽ እንደ መዳም ሆነሽ ሰራተኛ ቆጥረውሻል። የሚያኖርሽ ባል አላህ ጥሩ ባል ይስጥሽ። አላህ ደግሞ ድካምሽን አይቶ ማለት ነው የሁሉ አመት የደካምሽበት እሺ